ሰላም እንደምን አላችሁ፣ ውድ የኢትዮ ቲቶር ዩቱብ ቻናላችን ቤተሰቦች ሰላምታ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲቶር ዩቱብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶችን ታገኛላችሁ። ለዚህ ቤተሰብ አዲስ የሆናችሁት ዛሬ ይህን ቪዲዮ ያገኛችሁት ደግሞ ሳብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁ መሰረታዊ ትምህርቶችን በቀላሉ ማግኘት ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ ከእኛ ጋር ማጥናት የሚትፈልጉት አማርኛ፣ እንግሊዝኛ ወይም ኦሮምኛ በአጭር ጊዜ ውስጥ ማንበብና መጻፍ ይችላችሁ መውጣት የሚትፈልጉ ተማሪዎች በታች ባስቀመጥላችሁ ስልክ በኢሞ በዋትሳፕ በቴሌግራም እየደወላችሁ ከኛ ጋር እየተማሩ ከሚገኙ ተማሪዎች ጋር ተቀላቅላችሁ በግሩፕም በግልም ማጥናት ትችላላችሁ ማለት ነው። ብዙ ተማሪዎች እኛ ጋር ተምሮ በአጭር ጊዜ ውስጥ በአጭር ወራቶች ውስጥ ማንበብና መጻፍ ችሎ እየወጡ ይገኛሉ ማለት ነው። ልክ እንደ እነሱ እናንተም በአጭር ጊዜ ውስጥ መልመድ ከፈለጋችሁ እየደወላችሁ እየተመዘገባችሁ መቀጠል ትችላላችሁ ማለት ነው። ውድ ቤተሰቦቻችን ዛሬ ደግሞ በጣም አሪፍ እና አስተማሪ ቪዲዮ ይዤላችሁ መጥቻለሁ ያለው ማለት ነው። እንደተለመደው እናንተን ይጠቅማል ብዬ ማስባቸውን ቪዲዮችን ይዤ እመጣለሁ ማለት ነው። ሶ ዛሬ ደግሞ ስንጽፍና ስናንብ አንዳንድ የሚያስቸግሩ ቃላቶች አሉ። ያን ያክል ረዥም ባይሆኑም ብዙ ጊዜ ከፄ ቤት ጽ ፊደልና ኢ ፊደል ምናምን እየተጠቀሙ የሚመጡ ቃላቶች አሉና እና ለማንበብም ለመጻፍም ይከብዳሉ። ስለዚህ ዛሬ እነሱ ናይትን በእነሱ ተንተርሰን ደግሞ ሀሳቦችን እየጻፈን ሰፋ እያደረግናቸው እናያለን ማለት ነው ቤተሰቦቻችን ደብተርና እስክሪብቶ ካዘጋጃችሁ ወደ ቪዲዮ እንገባለን ማለት ነው። ውድ ቤተሰቦቻችን በጣም አሪፍ ሶ ከመጀመሪያው ጀምረን እያንዳንዷን እያነበብን እያየን እንሄዳለን ማለት ነው። ሶ ውድ ቤተሰቦቻችን፣ እዚህ ጋር እንደምትመለከቱት እነኝህ በዚህ በኩል ያሉት ወይም በቢጫ የተጻፉት ኖርማል ቃላቶች ናቸው ማለት ነው። ቅድም አስቸጋሪ የሆኑ ቃላቶች ያልኳቸው ቃላቶች ናቸው ማለት ነው። በዚህ በኩል ያሉት ደግሞ በእነሱ ተንተርሰን ያመጣናቸው ሀሳቦች ናቸው ማለት ነው። ሰፋ ለማድረግ ያክል ያመጣናቸው ሀሳቦች ናቸው ማለት ነው። የመጀመሪያ ይቷ አ ስ ተ ዋ ጽ ኦ አስተዋጽኦ። አያችሁ? አስተዋጽኦ አስተዋጽኦ አስተዋጽኦ የሚለውን ቃላት ለምሳሌ በሆነ ቦታ ላይ ስታነቡ በመጽሐፍ ውስጥ ሊሆን ይችላል፣ ሌላ ጽሑፍ ውስጥም ሊሆን ይችላል፣ ልታገኙ ትችላላችሁ። ስታነቡ እንደዚህ ለማንበብ ትቸገራላችሁ፣ አብዛኞቻችሁ ማለት ነው። ሶ እኔ ጋ እኔ የማስተምራቸው ተማሪዎች ስላሉ እነሱ የቱ ጋር እንደሚቸገሩ የትኛውን ቃላት ለመጻፍ ለማንበብ እንደሚቸገሩ ስለማይ ነው እንደዚህ አይነት ቃላቶችን ማመጣላቸው ማለት ነው። ቤተሰቦቻችን ሶ አስተዋጽኦ አስተዋጽኦ የምለውን ለመጻፍም ብዙ ተማሪዎች ይቸገራሉ፣ ለማንበብ የሚቸገራሉ። ሶ በቀላሉ ደግሞ አስተዋጽኦ አስተዋጽኦ ብላችሁ እንድታነቡ ብዬ ነው ያመጣውላችሁ ማለት ነው። ሶ ከዚህ በኋላ ሳትቸገሩ ትጠራላችሁ ማለት ነው ቤተሰቦቻችን በጣም አሪፍ። አሁን ደግሞ እሷን ተጠቅመን አንድ ሀሳብ ወይም አንድ አረፍተ ነገር አምጥተናል። ፊትለፊት ያለችዋን እሷን እናያታለን ማለት ነው። ስለዚህ አስተዋጽኦ የምትሏን ቃላት ተጠቅመን አንድ ሀሳብ እንጽፋለን ማለት ነው፣ ቤተሰቦቻችን እናንተ ደግሞ ማንበብ ላይ የምትቸገሩ ከሆናችሁ ከእኔ ቀድም ብላችሁ እያነበባችሁ እኔ ሳነብ ደግሞ ራሳችሁን እያረማችሁ ትሄዳላችሁ። እንደተለመደው እንደገና ደግሞ መጽሐፍ ላይ የምትቸገሩት ከሆናችሁ እኔ ሳነብ ከሰማችሁ በኋላ በራሳችሁ ደብተር ላይ እየጻፋችሁ ትሞክራላችሁ ማለት ነው። እንደዚህ በማድረግ ነው ትምህርታችሁን ወይም እውቀታችሁን ማሳደግ የሚችሉት ማለት ነው። ቤተሰቦቻችን በጣም አሪፍ ሰ። ቤቷን አስተዋጽኦ ብለናታል። አስተዋጽኦ ካልን በኋላ ደግሞ አስተዋጽኦ የምትሏን ቃላት አስገብተን አንድ አረፍተ ነገር ወይም አንድ ሀሳብ ጽፈናል ማለት ነው ቤተሰቦቻችን። በጣም አሪፍ ሰው በዝ በዝ ስራ በዝ ስራ ላይ ላይ ብዙ ብዙ አስተዋጽኦ አለሁ። በጣም አሪፍ አያችሁ። በዚህ ስራ ላይ ብዙ አስተዋጽኦ አለው። በጣም አሪፍ እንግዲህ፣ ቤተሰቦች እዚህ ግጭ ጋር አሁን የተጠቀምናት አስተዋጽኦ ስንል እዚች ጋር ጽህ ከፀሐዩ ጽህ ቤት ስድስተኛ ፊደል ነው የተጠቀም ነው። እዚች ጋር ደግሞ ከጸሎቱ ጽህ ቤት ስድስተኛ ጽ ነው የተጠቀም ነው። ስለዚህ ምንም ችግር የለውም፣ ልዩነት አያመጣም። ሶ እናንተ ስታንቡ በትክክል እንድጠሩ የሚለው ነው ዋናው አላማችን። ሶ አስተዋጽኦ በሚለው ላይ ምንድን ያልነው በዚህ ስራ ላይ ብዙ አስተዋጽኦ አለው በጣም አሪፍ አሁን የማንበብና እንደገና ደግሞ የመጻፍ ብቃታችሁን ለማሳደግ እንደዚህ ነው መጻፍ ያለባችሁ ብዙ ጊዜ ለምሳሌ አንድ ቃላት አበቤ የምለውን ከጻፋችሁ በኋላ አንድ ቃላት ትጨምራላችሁ አበቤ ካላችሁ በኋላ ሌላ ደግሞ በሶ ምናምን ካላችሁ አበቤ በሶ በላ የምለውን አንድ ላይ ከጻፋችሁ አንድ ሐሳብ ጽፋችኋል ማለት ነው። ሶ እንደዚህ እየጨመራችሁ ስትሄዱ በደንብ አርጋችሁ እንድትለማመዱ ያግዛችኋል ማለት ነው። ቤተሰቦቻችን በአጭር ጊዜ ውስጥ ለማወቅ እነዚህ አይነት ሲስተሞችን ሜቴዶችን መጠቀም አለባቸው ማለት ነው። ያው ብዙ ጊዜ አሁን ኖርማል በአካደሚክ ትምህርት ላይ ከአንደኛ ክላስ እስከ ሁለተኛ ክላስ ስንመጣ እንደኛ ክላስ ላይ ቃላቶች ላይ ምናምን በደንብ ፊደላቶች ላይ በደንብ ከተማረን ሁለተኛ ክላስ ላይ ስንደርስ ደግሞ ንባብ አይነት ወይም ሀሳብ የሆኑ ነገሮችን ረዘም እያለን ነው የምንመጣው ሲሆን ልክ እንደዛ ዜጋም አሁን ቃላቶቹን ለየብቻ መጻፍ ከተለማመዳችሁ በኋላ እንደ ሀሳብ እያደረጋችሁ ደግሞ ሰፋ እያደረጋችሁ እያረዘማችሁ ነው መሄድ ያለባችሁ ማለት ነው። ቤተሰቦቻችን በጣም አሪፍ ሶ የመጀመሪያውን አስተዋጽኦ የምትለን ቃላት ተጠቅመን በዚህ ስራ ላይ ብዙ አስተዋጽኦ አለው። የሆነ ሰው በዚህ ስራ ላይ ብዙ አስተዋጽኦ አለው ምናምን ብለን መጻፍ እንችላለን ማለት ነው ቤተሰቦቻችን። ይህን የምንጽፍበት ዋናው ዓላማችን ምንድን ነው? እናንተ የመጻፍ ብቃታችሁን ጨምሩ፣ የማንበብ ብቃታችሁን አንድ ቃላት ብቻውን ከምታነቡት ይልቅ ሀሳብ ሲሆን ርዝም ያለን ነገር እንድታነቡ በምለው ነው፣ ሌላ ነገር አይደለም ማለት ነው ቤተሰቦቻችን። በጣም አሪፍ አንደኛ ይቷን አስተዋጽኦ ብለን አይተናታል። ከዛ ደግሞ ሁለተኛ ይቷም አሁን ብዙ ተማሪዎች ለማንበብ እንደገና ደግሞ ለመጻፍ የሚቸገርባት ቃላት ናት። ምንድን ናት? እጽዋቶች፣ አያችሁ? እጽዋቶች እጽዋቶች፣ እጽዋቶች፣ እጽዋቶች ስንል ደግሞ ያው ዛፎች እንደማለት አይነት ትርጉም ነው ያለው ማለት ነው። በሳይንሳዊ ቋንቋ እጽዋት በሚለው ነው የሚጠራው ማለት ነው። እጽዋቶች፣ እጽዋቶች የሚለውን ቃላት ተጠቅመን ደግሞ አሁን አንድ ሀሳብ እንጽፋለን። ለምሳሌ እጽዋቶችን መንከባከብ ይኖርብናል የሚለውን እንጽፋለን ማለት ነው። መጽሐፍ ላይ እየተረማመዳችሁ ያላችሁት አሁን እኔ ያልኩትን በራሳችሁ ትጽፋላችሁ ከዛ በኋላ እኔ ሳነብ ራሳችሁን ታርማላችሁ ይሄኛውን እያያችሁ ራሳችሁን ታርማላችሁ ማለት ነው እጽዋቶች ብለናል አሁን ደግሞ እጽዋቶች የምለውን ተጠቅመን አንድ ሀሳብ እንጽፋለን ማለት ነው ቤተሰቦቻችን ሶ እጽዋቶችን እጽዋቶችን መንከባከብ ይኖርብናል እጽዋቶች ነው እዚህ ጋር ያመጣሁት ግን እዚህ ጋር ፊደል ጨምሬ እጽዋቶችን መንከባከብ ይኖርብናል። እጽዋቶችን መንከባከብ ይኖርብናል የሚለውን ሀሳብ አምጥቻ ያለው ማለት ነው። ቤተሰቦቻችን ሶ እናንተ ደግሞ እጽዋቶች የምትሏል መጀመሪያ ላይ መጻፍ ትሞክራላችሁ። ከዛ ደግሞ እጽዋቶችን መንከባከብ ይኖርብናል የሚለውንም በደብተራችሁ ላይ እየጻፋችሁ ይሄኛው ሳታዩ ራሳችሁን ትገመግማላችሁ ማለት ነው። ውድ ቤተሰቦቻችን በጣም አሪፍ ኦኬ። አሁን ደግሞ ሶስተኛ አካባቢ ደርሰናል። የሶስተኛዋን እናያታለን ማለት ነው። መጽሐፍ መጽሐፍ፣ አያችሁ? መጽሐፍ መጽሐፍ ብለን ነው የምጽፈው። እንደዚህ አራት ፊደል ነው የሚሆነው። አሁን አብዛኛው ተማሪ እኔ ከማስተምራቸው ተማሪዎች መጽሐፍ የምለውን ጻፉ ብዬ ስሰጣቸው እንዴት ነው የሚጽፉት? ሜ ፊደል እንደዚህ ጽፎ ሜ፣ ከዛ ደግሞ ጽቢት አራተኛዋ ፊደልችን ወዝቶ እንደዚህ መጽሐፍ ብሎ ነው የሚጽፉት። ይሄ ማለት መጽሐፍ ነው እንጂ መጽሐፍ አይደለም። መጽሐፍ ይህን የሆነ ነገር ለምሳሌ እኔ እዚህ ጋር እየጻፍኩ እንዳለ የሆነ ነገር መጽሐፍ ነው እንጂ መጽሐፍ የምለውን ትርጉም አይሰጠንም ማለት ነው። ሶ መጽሐፍ የምለውን እንደዚህ እንጽፋለን ማለት ነው። ቤተሰቦቻችን ሶ መጽሐፍ የምትላን ተጠቅመን ደግሞ አንድ ሀሳብ አሁንም እንጽፋለን ማለት ነው። ቤተሰቦቻችን ያው የመጽሐፍ ብቃታችን ለማዳበር ያክል ማለት ነው። ኦኬ፣ በጣም አሪፍ። መጽሐፍ ማንበብ በጣም እወዳለሁ መጽሐፍ ማንበብ በጣም እወዳለሁ። በጣም አሪፍ። ሶ ዋቴቨር መጽሐፍ ሊሆን ይችላል፣ የትኛው መጽሐፍ እናንተ ያገኛችሁትን መጽሐፍ፣ ሃይማኖታዊ መጽሐፍ ሊሆን ይችላል፣ በወለድ ሊሆን ይችላል፣ ትምህርታዊ መጽሐፎችን ሊሆን ይችላል። የትኛው መጽሐፍ ማንበብ በጣም ጥሩ ነገር ነው፣ የሚመከር ነገር ነው። ብዙ ሰው መጽሐፍ በማንበብ ብዙ እውቀት እንደሚያገኝ ነው የሚታሰበው። እውነትም ያገኛል፣ ደግሞ ሀሳቡንም ያሰፋል ማለት ነው። ሶ መጽሐፍ ማንበብ በጣም እወዳለሁ የሚል ሀሳብ እየጻፈን አይተናል፣ ማለት ነው። ቤተሰቦቻችን በጣም አሪፍ። እናንተም ደግሞ መጽሐፍ የምለውን መጀመሪያ ትጽፉና ከዛ ደግሞ መጽሐፍ ማንበብ በጣም እወዳለሁ የምለውን በደብተራችሁ ላይ እየጻፋችሁ መሞከር አለባችሁ ማለት ነው። ይህም ቪዲዮ ምንድነው ማድረግ ያለባችሁ ስራ ጨርሳችሁ ስትቀመጡ ምናምን ደብተርን አስክብቶ አስቀምጣችሁ እያንዳንዷን ነገር እየጻፋችሁ ካያችሁ እርግጠኛ ሁኝ የምነግራችሁ በትንሽ ጊዜ በኋላ በተከታተል እንደዚህ ካደረጋችሁ መጻፍና ማንበብ በራሳችሁ ትለማመዳላችሁ ማለት ነው። ፊደላቶች ላይ ግን መጀመሪያ በደንብ አርጋችሁ መማር ይጠበቅባቸዋል ማለት ነው። ቤተሰቦቻችን በጣም አሪፍ። አሁን ሶስት ቃላቶችን አይተናል፣ አስተዋጽኦ፣ እጽዋቶችና መጽሐፍ የምለውን አይተናል። አሁን አራተኛዋ ቃላት አለች፣ ደግሞ ብዙ ሰው እሷንም ለመጻፍም ለማንበብም ይቸገራታል። ስለዚህ እሷን እናያታለን ማለት ነው። ተጽዕኖ ተጽዕኖ ተጽዕኖ ተጽዕኖ የምለውን ቃላት አይተናል ማለት ነው። ሶ ተጽዕኖ የምትላን ቃላት ለማንበብ ብዙ ተማሪዎች ይቸገራሉ። ብዙ ተማሪዎች ለማንበብም ለመጻፍም ይቸገራሉ። ለምን እች ኢፊደልና ጽ ፊደል ለይቶ እንትን ለማድረግ ይከብዳቸዋል። ሶ ተጽዕኖ የምለውን እንደዚህ እንጽፋለን ማለት ነው። ቤተሰቦቻችን እንደዚህ የጻፍናትን ተጽዕኖ የምትላን ቃላት ተጠቅመን ደግሞ አንድ ሀሳብ አሁንም እናመጣለን ማለት ነው። ተጽዕኖ የምትላን ቃላት በውስጥ አስገብተን ማለት ነው። ሶ አሁን ይወቴ ላይ ብዙ ተጽዕኖ አሳድሮብኛል። አያችሁ፣ ህይወቴ ላይ ብዙ ተጽዕኖ አሳድሮብኛል። በጣም አሪፍ። አሁን ተጽዕኖ ስንል ምንድ ነው ይሄ? በአማርኛ በሌላ አባባል ጫና ማለት እንችላለን። ሶ ጫና አሳድሮብኛል ምናም ብላችሁ ተጽፋላችሁ ማለት ነው። ያው እኔ ማስተምራቸው ተማሪዎችን አሁን ለምሳሌ ተጽዕኖ የምለውን ጻፉ ላቸዋለው። ተጽዕኖ የምለውን በትክክል ከጻፉ ለምሳሌ ሕይወቴ ላይ ብዙ ተጽዕኖ አሳድሮብኛል የምለውን እስኪ ጻፉ ምናምን እላቸዋለሁ። ያኔ በደንብ አድርጎ የሚሞክሩት ይሞክራሉ። ምሳሳቱ ደግሞ በአንዴ ሁለቴ ይሳሳቱና ከዛ በኋላ በትክክል መጻፍ ይጀምራሉ። እንደዚህ እያደረገን እያንዳንዷን ፊደላቶችን እያንዳንዷን ቃላቶችን በተለይ በተለይ እንደዚህ የሚከብዱ ቃላቶችን መጻፍ ከቻሉ ከዛ በኋላ ማንበብን መጻፍን ብዙም አይከብድላቸውም ማለት ነው ቤተሰቦቻችን። በጣም አሪፍ። ሶ እናንተም ልክ እንደዚሁ እንደዚህ አይነት አስቸጋሪ ቃላቶችን በትክክል መጻፍ ከቻላችሁ ምንም ሳትቸገሩ መጻፍን ማንበብን በቀላሉ ልትለምዱ ትችላላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ። ሶ እስካሁን አራት የሚሆኑ ቃላቶችን አይተናል። አሁን ደግሞ አምስተኛ ይቷን እናያለን ማለት ነው ቤተሰቦቻችን። በጣም አሪፍ። ኦኬ አምስተኛ መጽህት፣ መጽህት፣ መጽህት። አያችሁ መጽሄት አው ትንሽ ከበድ ትላለች፣ አይደለም? መጽሄት መጽሄት መጽሄት የሚባለው ያው ልክ እንደ ጋዜጣ ምናም የሚሸጥ የሆነች ትንሽ የወረቀት ነገር ወይ የሕፃናቶች መጫወቻ ሊሆን ይችላል ወይ ትናንሽ ሀሳቦችን የያዘች አንድ እንደ መጽሐፍ ያለች ወይም እንደ ደብተር ያለች ግን ትንሽ የፔጅ ሁለት ሶስት ፔጅ ያላት መጽሐፍ ማለት ነው። ሶ እንደዚህ አይነት መጽሐፎችን መጽሔት እንላለን። ሶ መጽሔት የምለውን እንደዚህ እንጽፋለን። መጽሔት የምለውን ተጠቅመን ደግሞ ቤተሰቦቻችን አሁን አንድ ሀሳብ እንጽፋለን ማለት ነው። ሶ በየቀኑ መጽሔት ይዤ እመጣ ነበር፣ አያችሁ። በየቀኑ መጽሔት ይዤ እመጣ ነበር፣ አያችሁ። ያው ብዙ ጊዜ መንገድ ዳር ላይ ምናምን ሊሸጥ ይችላል። በነጻ የሚሰጥም ነገር ሊሆን ይችላል፣ የሆነ የማስታወቂያ ነገር ወይም የሆነ ነገር ከሆነ ሀሳቡ እዛ ውስጥ ያለው ሀሳብ እንደዛ ነገር ከሆነ በነጻም ልናገኘው እንችላለን። ሶ በየቀኑ መጽሔት ይዤ እመጣ ነበር ነው አይደለም የምለው። ሶ በየቀኑ መጽሔት ይዤ እመጣ ነበር የምለውም ሀሳብ መጽሔት ከምለው ቃላት ተንተርሰን ነው የምንጽፈው ነው፣ ውድ ቤተሰቦቻችን። ሶ እንደዚህ አይነት ሜቴድ ያው እንደነገርኳችሁ የማንበብ የመጻፍ ብቃታችን ለማዳበር አንድ ቀለል ያለች ቃላት ከጻፍን በኋላ ያችን ቃላት ደግሞ ሰፋ እያደረግን እንሄዳለን ማለት ነው ቤተሰቦቻችን። በጣም አሪፍ። ሶ እስከ አምስት ያሉትን አሁን አይተናቸዋል። ስድስተኛ ይቷን ደግሞ እናያታለን። እሷ ከእነሱ ትንሽ ቀለል ተላለች ብዬ አስባለሁ፣ ግን ብዙ ጊዜ ተማሪዎች ለመጻፍ ይቸገሯታል። ሶ ስርአት ስርአት ስርአት፣ አያችሁ፣ ስርአት ስርአት የምትሏን እንደዚህ እንጽፋለን ማለት ነው ቤተሰቦቻችን። እሷን ከጻፍናት በኋላ ደግሞ እሷን ተጠቅመን አንድ ሀሳብ ደግሞ እንጽፋለን ማለት ነው ሶ ሐሳቡ ምንድን ነው? ለሁሉም ነገር የራሱ የሆነ ስርዓት አለው። በጣም አሪፍ። ለሁሉም ነገር የራሱ የሆነ ስርዓት አለው። አያችሁ፣ ለሁሉም ነገር የራሱ የሆነ ስርዓት አለው። በጣም አሪፍ። ለሁሉም ነገር የራሱ የሆነ ስርዓት አለው ብለን ጽፈናል ማለት ነው ውድ ቤተሰቦቻችን። በጣም አሪፍ ሰው ስርዓት የምለውን ከጻፋችሁ በኋላ ይህ ፊት ለፊት ያለውን ሐሳብ ስጽፉ የመጻፍ ብቃታችሁን በደንብ እንድታዳብሩ እየተለማመዳችሁ ነው ማለት ነው ቤተሰቦቻችን። በጣም አሪፍ ሶ እስከ ስድስት ያሉ ቃላቶችን በደንብ አድርገን አይተናችኋል። አሁን ወደ መጨረሻዋ አካባቢ ደርሰናል። ስለዚህ እስከ ስድስት ያሉትን አይተናችኋል። አሁን ደግሞ ሰባተኛዋንና መጨረሻኛዋን እናያታለን ማለት ነው ቤተሰቦቻችን። ሰ የመጨረሻዋ ምን ትላለች? መልእክት መልእክት አያችሁ መልእክት መልእክት መላአክ ምናምን የሚሉ ነገሮችን ለመጻፍ ብዙ ተማሪዎች ስለሚቸገሩ ነው። እነኛ አሁን ኮማኔ በጣም ቃላቶችን በትክክል መጻፍ የሚችሉ ልጆች የሚጽፏቸው አይነት ቃላቶች ናቸው። ለእነሱ እንደዚህ አይነት ቃላቶችን ሰጣችኋለሁ። ሶ እንደዚህ አይነት ቃላቶቹን በትክክል መጻፍ ከቻሉ ያው በቃ ከዛ በኋላ ወደ ሐሳብ እንደገና ደግሞ ረጃጅም ጽሑፎችን ምናምን ወደ መጻፍ እንገባለን ማለት ነው መልእክት የምለውን ቃላት ተጠቅመን አሁን ደግሞ አንድ ሐሳብ እንጽፋለን ማለት ነው ውድ ቤተሰቦቻችን በጣም አሪፍ ኦኬ ይህን መልእክት ሁሉም ሰው ሰምቷል በጣም አሪፍ አያችሁ ይህን መልእክት ሁሉም ሰው ሰምቷል ይህን መልእክት ሁሉም ሰው ሰምቷል። አያቸው ቤተሰብ፣ መልእክት የሚለውን ቃላት ተጠቅመን አሁን ደግሞ ይህን ሰፋ ያለን ሀሳብ አምጥተናል ማለት ነው። ይህን መልእክት ሁሉም ሰው ሰምቷል የሚል ሀሳብ ጽፈናል ማለት ነው። ውድ ቤተሰቦቻችን፣ እነኚህ ሰባት የሚሆኑ አስቸጋሪ ቃላት የምንላቸው ናቸው። እነሱን ከጻፋችሁ በኋላ ደግሞ በእነሱ ተንተርሳችሁ ርዝም ያለ ሀሳብ እያሰፋችሁ ስትሄዱ የመጻፍ ብቃታችሁን እያዳበራችሁ ትሄዳላችሁ ማለት ነው። ሶ የትኛውም ተማሪ መጽሐፍ ማንበብ ምናምን የምትፈልጉ ተማሪዎች ቃላቶቹን ካነበባችሁ በኋላ ረዘም ያሉ ጽሑፎችን ለማንበብ ጥረት ማድረግ አለባችሁ። እንደገና ደግሞ ቃላቶቹን በትክክል የሚጽፉ ተማሪዎች ደግሞ ያን በትክክል የጻፋችኋትን ቃላት ተጠቅማችሁ የሆነ ሀሳብ እሷን አስገብታችሁ ሰፋ እያደረጋችሁ ትሄዳላችሁ ማለት ነው። እንደዚህ ከሞከራችሁ በቀላሉ ልጽፉ እንደገና ደግሞ ልታነቡ ትችላላችሁ ማለት ነው። ውድ ቤተሰቦቻችን በጣም አሪፍና አስተማሪ የሆኑ ቃላቶች ናቸው። እነሱን እየጻፋችሁ በደብተራችሁ ላይ እየሞከራችሁ የራሳችሁን የማንበብ የመጻፍ ብቃቱን ታሳድጉታላችሁ ማለት ነው። ውድ ቤተሰቦቻችን እንደገና ደግሞ ይህን ቪዲዮ ልክ እንደናንተ መማር ለሚሹ ተማሪዎች ሼር በማድረግ እንዲደርስላችሁ ማድረግ ትችላላችሁ። ላይክ ማድረግ ኮመንት ማድረግ እንዳረሱ፣ ቤተሰቦቻችን እኛ የበለጠ እንድንሰራ የሚያበረታታን የእናንተ ላይክና ኮመንት ነው ማለት ነው። የእናንተ አንድ ላይክ፣ የእናንተ አንድ ኮመንት እኛ ጋር ትልቅ ዋጋ አለው ማለት ነው። ቤተሰቦቻችን እንደገና ደግሞ አዲስ ከሆናችሁ ቪዲዮን ዛሬ ካገኛችሁ ሳብስክራይብ ማድረግ እንዳረሱ። በዚህ ቻናል በጣም ብዙ አሪፍ አሪፍ አስተማሪ ነገሮችን ይዘን እመጣለን። ሳብስክራይብ ላይክ፣ ኮመንት እያደርጋችሁ ስለምታበረታቱን ከልብ እናመሰግናለን። ከዚህ በተጨማሪ ደግሞ ከእኛ ጋር መማር የምትፈልጉት በአጭር ጊዜ ውስጥ ትምህርቶችን አውቃችሁ፣ አንብባችሁ፣ ጽፋችሁ መውጣት የምትፈልጉት በታች ባስቀመጥንላችሁ ስልክ እየደወላችሁ መመዝገብ፣ ትምህርታችሁን መጀመር ትችላላችሁ ማለት ነው። ቤተሰቦቻችን ጥያቄም ካላችሁ መጠየቅ ትችላላችሁ። እንዲሁ በአስተማሪ ቪዲዮ በሌላ ቀን እስክንመለስ ድረስ ሰናይ ጊዜ። መምህር አዲስ ነበርኩ። አመሰግናለሁ።